18ኛው የሰንደቅ ዓላማ ቀን በኢትዮጵያ እየተከበረ ይገኛል። በዚሁ ዜና እንጀምራለን። የሰንደቅ ዓላማ ቀን ኢትዮጵያ ለሀገር ያለውን ፍቅርና ክብር የሚያድስበት ነው፣ አሉ የኢፌድሪ ፕሬዚደንት ታዬ አፅቀሥላሴ። ይህንን ያሉት በ18ኛው ብሔራዊ የሰንደቅ ዓላማ ቀን ክብረ በዓል ላይ ነው። ትውልዱ የሀገሩን ከፍታ ዘመንና የእድገት ግስጋሴ የማስቀጠል የቤት ስራውን መወጣት ይገባዋልም ነው ያሉት። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሄብሮን ዋልታው በቀጥታ መስመራችን ላይ ትገኛለች። ሄብሮን እንደምናለሽ። ከምትገኝበት ስፍራ ዛሬ በዓሉ ተከብሯል፣ በተላልፉ መልእክቶችና የተመለከተሻቸውን መረጃዎች አድርሽን። አመሰግናለሁ ሌኩን በዛሬው ዕለት 18ኛው ብሔራዊ የሰንደቅ ዓላማ ቀን ተከብሮ ብሏል። በ18ኛው የብሔራዊ የሰንደቅ ዓላማ ቀንም የኢፌዴሪ ፕሬዝዳንት አያዝቀ ስላሴ የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎን ጨምሮ ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል። በመድረኩ ላይ የተገኙት የኢፌዴሪ ፕሬዝዳንት አያዝቀ ስላሴ እንዳነሱትም በየዓመቱ የሚከበረው ብሔራዊ የሰንደቅ ዓላማ ቀንን ኢትዮጵያዊ የሚያከብርበት ዋነኛ ምክንያት ለሀገሩ ያለውን ለኢትዮጵያ ያለውን ክብርና ፍቅር ለማደስ የሚያግዝ መሆኑን ነው ያነሱት። ከዚህ ባለፈ እንግዲህ በታሪክም እንደሚነሳው እርሳቸውም እንዳነሱት የኢትዮጵያ ሰንደቅ ዓላማ ከፍ ብሎ እንዲውለበለብ፣ የሀገር ሉዓላዊነት እንዳይቆረስ፣ የሀገር ሰላም እንዳይደፈርስ የደምና አጥንት መስዋዕትነት የተከፈለበት ነው። ዛሬም የኢትዮጵያ ሰንደቅ ዓላማ ከፍ ብሎ እንዲውለበለብ ያደረገው ዋነኛና ብቸኛ ምክንያት ይህ መሆኑን ነው ያነሱት ፕሬዚዳንቱ። ከዚህ ጋር ተያይዘውም እንግዲህ ለአንድነት ለሀገር ፍቅር ለሀገር ክብር የተከፈለው የህይወት መስዋዕትነት የደምና ጥንት መስዋዕትነትን ለማስቀጠል ና ይህንን ክብር ደግሞ የኢትዮጵያን ከፍታ በማረጋገጥ የኢትዮጵያን የማንሰራራት ዘመን በማረጋገጥ ለመድገም እንዲሁ የተሰራ መሆኑና ያነሱት። ከዚህም መካከል እንዳብነት ያነሱት እንግዲህ የኢትዮጵያ ታላቁ የህዳሴ ግድብ ኢትዮጵያ አትሺም ሲላች ላይ ሆነም ሲላት አድርጋ ለማሳየት በራሷ ላብና ወዘና በጽናት የተሰራው ለድል የበቃው የታላቁ ህዳሴ ግድብ እንዲሁም ትላንት አያት ቅድማቶቻችን በደምና ጥንት ያስረከቡንን ሀገር ከፍታና የማንሰራራት ዘመን ለማረጋገጥ የተሰራ የድል ማሳያ መሆኑን ነው ያነሱት። ከዚህ ባለፈ እንግዲህ ኢትዮጵያ የእድገቷን ጉዞ ከማሳለጥና የልማት መንገዶቿንም ከማረጋገጥ ረገድ በርካታ ስራዎች እየተሰሩ መሆኗን ነው መሆኑን ነው ፕሬዚዳንቱ ያነሱት። ከነዚህ ስራዎች መካከልም እንግዲህ እንደ ተፈጥሮ ጋዝ ፕሮጀክት የማዳበሪያ ፋብሪካ እና የመሳሰሉ ሌሎችም ታላላቅ ፕሮጀክቶች ኢትዮጵያ ወደፊት ለመገስገስ እና የእድገት ማማን ለመቆናጠጥ የምታደርገውን ጉዞ ማሳያ የሚሆኑ ምልክት የሚሆኑ መሆናቸውን ያነሱት። እነዚህ ታላላቅ ፕሮጀክቶችን እንግዲህ ሀገርን ከከፍታ ማማ ላይ ከመስቀል ባሻገር ለትውልድም የሚተርፉ መሆናቸውን ያነሱት። በተለይ ከስራ ዕድል ፈጠራ አኳያ ኢትዮጵያን በአለም ደረጃ ስሟን ገናና ከማድረግ ማድረግና በራስ አቅም የራስን ታላላቅ ፕሮጀክቶች መስራት እንደምትችል እንዲሁ ለዓለም ያሳየችበትና የጽናትና የትብብር የአንድነት ምልክት የሆኑ ፕሮጀክቶች እንዲሁ መሰራታቸውን ያነሱት ይህም እንግዲህ የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ ለማስቀጠልና ኢትዮጵያን ስማን በአለም ገናና ከማስቀጠል ረገድም እንዲሁ ትልቅ አስተዋጽኦ ያላቸው ፕሮጀክቶች ናቸውን ያሉት በተለይ ደግሞ ኢትዮጵያ አሁን ላይ የጀመረችውን የእድገት ግስጋሴ ለማስቀጠል ደግሞ ልክ ትላንት አያት ቅድመ አያቶቻችን የሀገርን ክብር ላለማስ ላለማስደፈርና ሰንደቅ ዓላማን ከፍ አድርጎ ለማውለብለብ የተጠቀሙበትን ብቸኛው መሳሪያ የሆነውን አንድነትና ህብረትን መሳሪያ አድርገን አሁንም የኢትዮጵያን ቀጣይነትና የእድገት ግስጋሴን ከማስቀጠል አኳያ አንድነትን መሰረት አድርገን ህብረትን ደግሞ መሳሪያ አድርገን መጠቀም ይኖርብናል፣ ያሉት እኛም በዛሬው የአስራ ስምንተኛው የሰንደቅ አላማ ቀን ተሳታፊ የነበሩ ሰዎችን አናግረን ነበረ። እነርሱም እንዳነሱልን እንደዚሁ ኢትዮጵያ በተለይ የጀመረችው የእድገት ጉዞ ትላንት አያት ቅድማቶቻችን ሀገርን ለማስከበር ያደረጉትን መስዋትነት የከፈሉትን የደምና ያጥንት መስዋዕትነት ከማስቀጠል አኳያ እንዲሁ አሁን ሀገር ያለችበት ነባራዊ ሁኔታና የእድገት መንገዷ እንዲሁ ማሳያ ይሆናል የተባለው። ከዚህ ባለፈ እንግዲህ ከነዚህ ታላላቅ ፕሮጀክቶች መካከል ኢትዮጵያ በምግብ ራሷን ለመቻል የምታደርገው ጉዞም እንዲሁ በተለይ ሉዓላዊነትን ለማስከበርና ና በቀጥታ ሚሆን በተዘዋሪ የሚመጣ የጃዙር ጥምዘዛን ከመከላከል ና በራሷ ለመቆም የምታደርገውን ጉዞ ከመደገፍ አኳያም እንዲሁ እንደ ምግብ ዋስትና ለማረጋገጥ እየተሰሩ የስንዴ ልማት ያሉ ታላላቅ ስራዎችም እንዲሁ ትልቅ ማሳያዎች ናቸውን፣ ያሉት በቀጣይም እንዲሁ ሁሉም በተሰማራበት መስክ ሀገሩን የሚጠቅም ትውልድ ሰዎችን የሚበጁ ስራዎችን፣ አንድነትን አስቀድሞ ህብረትን መርሆ አድርጎ መስራት ይገባዋል ነው ያሉን ተሳታፊዎቹ። ለኢኮን በኔ በኩል አሁን ያሉኝ መረጃዎች እነዚህን ይመስላሉ።